መሰልጠን የሚፈልግ መማር የሚፈልግ ወደ ሀገር ቤት ነው የምመለሳለሁ። እንደገና ሃያ አራት ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ጀምራል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ሀገር ቤት ስቱዲዮዎችንም እየተገነባ እያለቀ ያለበት ሁኔታ ነው ያለ። በጥሩ አቅም ወደ ሀገር ቤት ነው የምመለሳለሁ። ወንጌል በገበሬ ሲገለጥ የአንቺ መልካም ወጣት ይሄ ነው ወርቃንሽን መሄድ ያንቺ መልቃት መልካም መውጣት ይሄ ነው። ካንቲሽ ነው ልቀሽ መሄድ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለች ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስትል ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው አንዱ የምስራች አለ። ይኸውም እንግዲህ መምህራችን ምህረተ አብ አሰፋ ያስታልፈው ትልቅ መልዕክት አለ እሱን የምንመለከት ነው የሚሆነው። ወደ አገር ቤት ነው የምመለሳለው እንደገና፣ የሀያ አራት ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። እነዚሁ ደግሞ ፓስተር ህይወትን ያስመልክተው የወጣ የሚገኝ አንድ ቪዲዮ አለ እሱን የምንመለከት ነው የሚሆነው። ሌሎችም እኛን የሚያስተውሉ ስላሉላቸው ነው። ቪዲዮ ላይክ ማድረጋችሁን አስረሱ። አዲስ ሆናቸሁ ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ ምንድነው ማታደረጉት? ለምንድነው ማታደረጉት? አሁን ማርጉ

የናቀህማ አስመስሎ መቶ የው ደጀን ተጠግቶ ይስማል። እኔ አልጠጋም እኔ አልጠጋም። አንደኛ አንደኛ አንደኛ እነኛ ነኝ ብሎ አስርቱን ትእዛዛት ሸምድዶ አንዱንም አያረግም። እኔስ በማበዴ ምክንያት አልዘሙትም። ለምን ሴት አይቀርበኝም? አልሰርቀም። ለምን አላገናዘብም? ሁለተኛ ሁለተኛ ሁለተኛ ሁለተኛ መጣው ጌቴ መጣ አው በጣም ትልቅ መልእክት ነው። እስቲ ፓርቱ ማግኝቻ አለው እንመልከተው። አንዳንዴ አልፈታ ያላችሁን ጨርቅ እራሱ ለመድኃኔዓለም ትታችሁለት መሄድ ነው፣ ራሱ ይፈታዋል። ያኬለማ ጨርቅ እና ዛሬ አይደል እንደምሰማው ንሳ መግባትን ጤነኛው ህዝብ በሙሉ እየፈራ ነው አሉ። ለምን ምክንያት ሲጠየቅ ድጋሚ እንዳልሰራ እኔ ያለው አይደል እን እኔ አለው እን ይዬውም ዞረው ውስጣችሁ በተጨነቀ ጊዜ ልንገራችሁ፣ ካመናችሁም ካላመናችሁም ልንገራችሁ አንድ ሰላም ለኪ አንድ አቡ ሰላም ለኪ ዘንሳግን ለኪ በዚህ በኩል አቡነ ዘበሰማይ በቂ ነው። አንዳንዴ አለፈታ ያላችሁን ጨር በራሱ ለመድሃን ያለም ትታችሁለት መሄድ ነው። ራሱ ይፈቷል። በጣም ደስ የሚል ነው። እግዚአብሔር ይመስልን ቃሎትን ያሰማልን። በጣም ትልቅ መልእክት ያለው ነገር ነውና፣ እስቲ አንድም አለ ሌላ ከነዚህ ልጆች ውጪ የሰራ እሱንም እንመልከት። የቤትን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት። አሁን ከፈተው። መጸለይማ አይለበትም፣ መጸለይማ አይለበትም። የቤትን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም ያን የመሰለ ሰውነት ሙት አሁን ከፈተው። ቤት ደወለች እንዴ እነ ቾምቤ ጋር ደውለህ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠህ ረጋ ብለህ ትጸልያለህ። አቁመው አቋርጦ አሁን ሐሳብ ተበታትኗል። በቃ አቁም አቁም አቋርጥ አቁም አቁም። እንዲህ አይነት ጸሎት የለም በቃ ይበቃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለህ። በቃ አረፍ፣ የግድ መጸለይ የለብህም። ጸጉሩን ተቆርጠ ትጸልያለህ። ይበቃሃል፣ አቁም፣ ሌላ ጊዜ ጸልይ። ብልግና ነው። ይሄን ያሰብክ ልትጸልይ ነውር፣ ብልግና፣ ብልግና ነው። ይሄን ያሰብካ ትጸልይ። ሐሳቡ ተበታትነዋል። በቃ በቃ፣ ዝጋው፣ ዝጋው። yes ነውር ነው። ፈጣሪ ፊት ቆመ፣ እንዴት እንድትጸልያለ፣ እንዴት እንድታስባለ ለጸሎት ቆመ፣ ነውር ብልግና፣ ቤቲ ምናምን እያልክ ሴት ታስባለህ። ፈጣሪም አዝኖባሃል። ከዚህ በኋላ የአንተ ጸሎት አይሰማም። ፈጣሪም ተቆጥቶዋል። ይሄ ንቀት ነው። ፈጣሪህን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም። ለጸሎት ቆመው፣ አንተ ግን የተረገምክነ የተረገምክ በቃ ጸሎት ላንተ አሁን። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል፣ ምን አስጨነቀ? ሂድ ውጣ፣ በቃ ቶ ጸሎቱን ሄደልኝ። ጎበዞች በደንብ ስሙኝ፣ በጣም አስተማሪ ነው። ዋና ፖይንቱ ምንድን ነው? ጸሎትን መጀመር ሰውን ጀምሮ መጨረስ ነው። ትልቁ ግቡ መጀመር ሳይሆን

ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ እንዲህ እያደረጉ መልካም ወጣት በየሚዲያ ይወጡና፣ እሺ አጅሪት፣ እኔ እንደ ሌሎቹ አላደባብስልሽም ማለት ነው ማለት ይሄ ልጅ ናት ገና ምናምናም ብዬ አልል። ልክ ልክሽን ነው የምነግርሽ። አዳምጪኝ ቁጭ ብለሽ እሺ። አስራ ስምንት አመት አልፎሻል። ልጅ ነሽ እንዳትባይ ደግሞ ልጆልሽ ወልሽ አሳድገሻል። ትልቅ ሴት ነሽ። ሰው ከዛ ትቢያ ያነሳሽን ማህበረሰብ ነው እየተሳደብሽ ያለሽው አሁን አፍሽን እያላቀቅሽ ያለሽው ማለት ነው። ባለፈው እለታም ቤታችንን ተናገርሽ። ወዲያው ወተሽ ይቅርታ ስለጠየቅሽ ዝም አልኩሽ። ሰው አንዴ ሊሳሳት ይችላል። አሁን ነጠላ ቋጪ ብለሽ የምታላግጭባት ወይም ደግሞ አፍሽን የምታላቅጭባት እናት እናት ናት። መቀነቷን ፈታ ከዛ ካፈር ላይ ያነሳችሽ ነጠላ ቋጪ ብለሽ አሁን የምታላግጭባት እህትሽ ናት። የማንንም ያረብሽንት ቤት አጥባ ከትቢያ ላይ አንችንም ልጅሽንም ያነሳችሽ የተነሳሽበትን ላስታውስሽ እንዴ እፍርሽን ስታስረዝም እና ጸጉርሽ ላይ ጭራ ስትቀጥ በጣም የተማርሽ መሰለሽ አይደል? እና መተሽ ጭራሽ ቤተ ክርስቲያን ላፍሽን መክፈት ጀመርሽ ለፓስተሮችሽ ሽ ያስተማሩሽን ማለት ነው። የመልካም ወጣት ፕሮሞሽን እየሰራሽ ምን ይሁን? ምንም ይሁን ነን ኦፍ ማይ ቢዝነስ። ግን ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብትከበሪ ብንከባበር እኔ እንደ ሌሎቹ ውይ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው ምነግርሽ፣ ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጸሽ የለቀቅሽው። በቃ ቤተ ክርስቲያንን ያዋረሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊሺ፣ ተረጋጊ፣ እንደ በሰለ ሰው ሁኚ። የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ ለሌላ ጊዜሽ ማለት ነው። እንደዚህ ነው የምናገርሽ እንጂ ይሄ እያባበልኩኝ ምናምን ምናምን አልነግርሽ። ልክሽን ነው ምነግርሽ ቢከዝ ሆነ ብለሽ ስለሆነ ያደረግሽው ስለዚህ ተከብረሽ ተቀመጪ አትዝረክረኪ በየሜዳው እሺ ያንቺ መልካም ወጣት ይሄ ነው እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው ፓንትሽን አውልቀሽ መሄድ የቀረሽ እኮ አይደለ ይሄ ነው ያንቺ መልካም ወጣት ስለዚህ ቴክየርሽ ስትናገሪ ከዚህ በኋላ አስበሽ እታችን እግዚአብሔር ይስጥልን እታችን እንግዲህ ሁላችንን መምናቃት ልጅ ናት ብቻ ያደረሰባት ነገር እናውቃለን ውሸት የሆነት ነው መናቀም ከዛ ከወጡ በኋላ እንግዲህ ፈጣሪ ረስተው ወደ ክረት መንገድ ገብተው ያገለገሏቸውንም ሰዎች እየካዱ ይገኝ በጣም ብዙዎችን እያለ የምንገኘውና በጣም ያሳዝናል። ብቻ እስቲ ከፋሲዮን ተካከሳይቀር አንድ ቪዲዮ እንመልከት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ እነሱ ሳያምኑ ተጠምቀው ሳያምኑ ኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። ምን በለን ያመንከው? ኦኬ። ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ፣ አለ እኛ አይደለንም ባይዘዌ ጌታችን ኢየሱስ ነው፣ ያመነ የተጠመቀም ይድናል ያለ ክፍሉ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለ ነው ኢየሱስ የተናገረውን እየደገምን ነው። ስለዚህም የተባረክን አሁን ይህ ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር፣ ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የእኛ ንግግር አስመስሉ ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው? ለምሳሌ የተጠመቃችሁት እናንተ ሳታምኑ አይደለው የተጠመቃችሁት ብሏል ምናምን እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምናምን ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንት ወዲህ አይደል የዛሬ ሁለት አመት ሶስት ዓመት አካባቢ ከዛ በፊት እኮ ጭራሽ ከሰው ስጋን አልነሳም ብለህ ታስተምር የነበርክ ከሰው ነው በኋላ ነው ይቅርታ ጠይቀህ የመጣኸው። ምን አምነህ ነበር የተጠመቀው ነው ወይስ ከዛ በኋላ ድጋሜ ተጠመከ እ በእውነተኛ እምነት ላይ ያልተመሰረተ ጥምቀት ስለነበረ ያደረከው ድጋሜ አጠመቁ ወይስ ዝም ብለህ አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለ ካርክ ማለት ነው ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ፣ ባሁን ግን ምን ብለን አምነን ነው የምንጠመቀው እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጂ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርት ሁሉ ግዴታ ማመን አለብን፣ መቀበል አለብን። በአጭሩ ጸሎተ ሃይማኖትን፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አእማደ ምሥጢራት፣ ምሥጢረ ሥላሴ፣ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን፣ ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለበት። ይህን ስታምን እናጠምቀለን። ስለ ህፃናት እያወራ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለ፣ በአይሁዳውያን ዘንድ አንድ ሰው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛ መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ይጠብቁ ይሄን ነው የሚያስተምሯችሁ። እንግዲህ መልካም ወጣት ብሎ ይጠሯችኋል። ይሄን ይሄን ነው የሚያስተምሯችሁ መጽሐፍን ማስካር ኢትዮጵያን እንደዚህ ያሉት የማስባል ነገር ነውና፣ እንተነቀላ አስፈልጋለሁ። ወንጌል በገበሬ ሲገለጥ በእናታችሁ ይሄን ቪዲዮ እስከመጨረሻው እዩት፣ ትወዱታላችሁ

ማለት ሰው በረድ አይሻልም ወይ ሰርቶ መብላት አለው። ተመልከት ወዳጅ፣ አወኩ አወኩ ከሚል መዳን በእምነት ብቻ ብሎ ከሚፎክር መጾም መመጾቱ ኃጢአት ከሚመስለው ከመናፍቃን መምህር በሕገ ልቦና አምላክን የያዘ መጽሐፍ ገልጦ ማያውቅ ገበሬ የበለጠ እምነቱን በልቡ ወንጌልን በሥራ ሰርክ እየገለጠ ስለዚህ መጽሐፍ ቅዱስ ብቻ የሚል አስተማሪ በባዶ ጭንቅላት በሰይጣን እርዳታ የሲኦልን ኑሮ እያለማመደ ሕዝቡን ከሚያውከው ናበሉት ቁጭ በል አርሶ አደሩ እግር ስር ገበሬው ይስበከው። አዎ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ያውቁታል ሳይሆን ይኖሩታል ነው የሚባሉ። ጊዜስ ወንድማችን ቃሉትን ያሰማልን በትክክል መልካም ወጣት እያላችሁ ዘይዳችሁ ከምትታሹ ገንዘባችሁንም ከፍላችሁ የሚሆን ትምህርትም ተምራችሁ የሚሆን ሱስ ውስጥም ገብታችሁ ከምትመለሱ የማይሆን መንፈስ ነክቷችሁ እየጮኋችሁ ከምትመለሱ እነዚህ ታባሱ ገጽ ቁጭ ላ ትማሩ። መልካም ለማስፈልጋለሁ። ቀጥታ የምንመለከተ የመመራችን መምህር ምህረት አብ ጉዳይ ነው፣ እና በጣም ለፍቆላ። እንደሚታወቀው ስ አንድ መልእክት ደስ የሚል ነገር ያስታልፏል፣ አይተን እንመለስ። ወደ ሀገር ቤት ነው የመመለሳለሁ። እንደገና የሀያ አራት ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ የሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ እመቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ያለ ነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ኖን ፕሮፊት ኦርጋናይዜሽን ሆነው ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይህንን በየቦታው ሄደን እያደራጀን ያለ ነው። በጥሩ አቅም፣ በጥሩ ዝግጅት እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አገር ቤት ስቱዲዮችንም እየተገነባ እያለቀ ያለበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ አገር ቤት ነው የምመለስ አለው። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ ነው። በጣም ደስ የሚል ነው። እግዚር መካችን ያስል ቃልዎትን ያሰማልን ጸጋውን ያብዛልን። መመራችን በጣም ከምወዳቸው ከምናፈቃቸው ምራማል አንዱ ናቸው። አሁን ላይ እንግዲህ ጠፍተውብናል። እግዚአብሔር ይመስገን ግን እሳቸው ጠፍቶ ሳይሆን የተለያዩ ነገሮችን ለእኛ እንዲመቻድጉ እያዘጋጁ ነው ሰምተናል። እና በቅርቡ እንግዲህ አዲስ ነገር የምንሰማ ነው የሚሆነው። መልካም ወጣት እያላችሁ የምትጓዙ ሰዎች እንግዲህ ያው ነገሩ የምታውቁት ነው እና እዛ ያላችሁ ከምትበላሹ እነዚህን ፕሮግራሞችን ብትጠብቁ መልካም ለማለት እፈልጋለሁ። መመሪያችን ጊዜ በሰላም መለስ ሁላችሁ፣ በያላችሁ ቦታ ያሰቡት ነገር እንዲሳካላቸው ጸሎት አድርጉላቸው ለማለት እፈልጋለሁ። ከስ ጥያቄ ጥያቄ። እሺ፣ አንድ አጭር ብቻ ናት። ቤተክርስቲያን ለምንድን ነው በማርያም ስም በገብርኤል ስም የሚሰየመው? አሁን ለምሳሌ የገብርኤል ቤተክርስቲያን ማርያም ቤተክርስቲያን ሚካኤል ቤተክርስቲያን እያለን እንሄዳለን አይደል? እንደዛ የምንሄድበት ምክንያት ለምንድን ነው ማለት እንዴት ተሰየሙ? ለምን ተሰየሙ? እነሱን ነው የምናመልከው ስንሄድ ወይንስ? የሚመለከውማ ጌታ ነው፣ ግን ስሙን ለመታሰቢያነት የሰጣቸው በቃል ኪዳኑ መሰረት ራሱ ነው። በነቢዩ በኢሳያስ አድሮ ኢሳያስ 56 ላይ ይመስለኛል ከቁጥር አራት በአምስት ቃል እና የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል ነብዩ፣ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚያደርጉ፣ ቃል ኪዳኔን ለፈጸሙ ለአገልጋዮች፣ ለጃንደሮች አገልጋዮቼ ከወንድ ከወንድና ከሴቶች ልጆች የሚበልጥ እንደኔና እንዳንቺ ከመመናን የሚበልጥ ለማለት በቤቴ እና በቅጽሪ ውስጥ ከወንዶችና ከሴቶች ሰዎች የሚበልጥ የዘላለም መታሰቢያ ስምን እሰጣቸዋለሁ። ስለዚህ ከሚሮን ገነነ ከከሳቴ ብርሃን ከምእመናኑ ከምእመናኑ ቤተክርስቲያን ተሳልመው ቆርቦ አስቀድሶ ከሚሄዱት ከምእመናኑ ከወንዶች ከነ ከሴቶች የሚበልጥ ስም የዘላለም ስም ሰጣቸዋል። የተባለ ይሄ ነው አይደል? ከኛ ይበልጥ ይፋር በጣም የሚበልጥ የቅዱስ ማርያም ቤተክርስቲያን፣ የሚካኤል ቤተክርስቲያን ተብሎ በስማቸው ልክ መሰየሙ ብቻ ነው ለነሱ የተረፈው። በእርግጥ የመንግስተ ሰማያት መግቢያ በሮች ቁጥሮቹ የቁጥሮቿ መሰረቶች በሐዋርያት ስም የሐዋርያት ስም ተጽፎበት እንዳለ በራእዩ ነግሮናል። ራእይ ምዕራፍ 21 21 14 ይመስለኛል። እሱ ቼክ ማድረግ ይችላሉ ገብተው ለከተማዋም ይላል መንግሥተ ሰማያት ሲገልጻት 12 የቅጽር መሰረቶች አሏት፣ በሮች አሏት። በእያንዳንዱ በሮች ላይ የበጉ ሐዋርያት ስም ተጽፎለበት በዚህ በር ላይ የጴጥሮስ በዛ የጳውሎስ በዚህ እንድርያስ እየተባለ ማለት እንኳን በምድር ባለች ቤተክርስቲያን በሰማያን በምኖር እሳት መንግስት የቅዱሳን ስም ተጽፎ ለመታሰቢያነት ተጽፎ፣ ይሄ ማለት ግን እነሱ ይመለካሉ እነሱ ከጌታ በላይ ይሆናሉ ማለት አይደለም። ኦነሮች ናቸው ማለት ነው። ለምሳሌ አሁን የኤሊስ የገብረስላሴ ጎዳና አለ አይደል? አይደል? የቸርችል ጎዳና አለ። ቸርችል ኦን የሚያደርገው የቸርችል ባለቤትነቱ የቸርችል የኤሊስ የገብረስላሴ ስለፈጸሙት ወለ ታላ ሀገር ስለፈጸሙት ስለ ጀግንነታቸው ስሙ በእነሱ ተጠራ እንጂ የመንግስቱ ነው የህዝቡ ነው ቦታ አይደል? ልክ እንደዛ ነው። ስሙ ነው የተረፋቸው እንጂ ቅዱሳን። የሚፈሰው ደም የማን ነው? የጌታ የሚቆረሰው ስጋ የጌታ። የምንበለው የምንጠጣው ጋር ነው የሱ። የሚንጠለጠለው መስቀል የሱ የሚነበበው ወንጌል እሱ አምልኮ ስግደት የምንሰግድለት የምናመልከው አብ ወልድ መንፈስ ቅዱስ ነው አይደል? ስለዚህ የተረፋቸው ስሙ ነው። ለምንድን ነው ስሙን የሰጣቸው እሱ ወዶ ፈጥሮ ስላቅ። እንግዲህ እግዚአብሔር ያከበረውን ማን ያዋርደዋል? እሱ አክብሬያቸዋለሁ፣ እሰጣቸዋለሁ ካለ ጉዳዩን ማስፈጸም ነው የእኛ ድርሻ አይደል? ስለዚህ እሱ የልጁ መልክ ይመስሉ ዘንድ አስቀድሞ የወሰነላቸው አከበራቸው፣ አከበራቸው ከፍ ከፍ አደረጋቸው። እግዚአብሔር ያከበረው ማን ያዋርደዋል ብሏል በሮሚን ስሙን እኛ እናዋርደው እሱ ያከበረው ባለው መሰረት በቃል ኪዳኑ መሰረት በትንቢቱ ቃል መሰረት ቤተ ክርስቲያን ስርዓት ህግ አውጥታ ታቦት ጽላት ቀርጻ ቤተ ክርስቲያን አነጻ ስሙን ለነሱ ታደርግና ሙሉ ያምልኮ ስርዓቱ ባለቤቱ አድርጋ ቀርጻለች። መጽሐፍ ቅዱስ ስም በዚህ ቃል ኪዳን ላይ እጅን ገጥሞ ያለው አለኝ ጌታ እዛ ሬች ምን ማለት ነው? ይሄ ቤት እስኪ እጅሽን አንሺው ከፍ አድርጊው አለኝ ጌታ። መንፈስ ቅዱስ ምስክር፣ በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ። ዛሬ ወደ ጌታ ብሄድስ ጌታ ምንድነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጊያለሁ አለኝ ጌታ። እኔ ላይ ሌላ ሰው ፈልግ፣ ግን የጌታው አልችልም እሄ እንዲ ማገልገል አልችልም፣ ሰው ፈልግ ኖ እግዚአብሔር ባንቺ ነው የምሰራው ባንቺ ነው የምጠቀመው በእኔ በደካሞ ገና ምንም መማላክ ገጠሬ በለኝ ደግሞ እነት በእግዚአብሔር ፊት ስነግር እግዚአብሔር አምላክ ተናገረኝ። ነቢ ነቢ ነቢ ነቢ ይሉኛል ሰው አንድ ነቢ ተነስተአለች። አንድ ነቢ እንደዚህ ያኔ እንዲቀላል አልነበረም። ነቢ ነቢ የሚባለው ነገር የዛሬ 1314 ዓመት ማለት ነው። ይሄ እንግዲህ ገድለ ብርቱካን ይባላል። አሁን ይሄ ታሪክ የቅድስት አርሴማ ገድል ላይ ቢገኝ አሁን ይሄ ታሪክ ፍቅርተ ክርስቶስ ላይ ወለተ ጴጥሮስ ላይ እናቶቻችን ቅዱሳን አንስት ላይ ቢገኝ ኖሮ ዮኒ ዱቄት እያለ ነበር የሚሳደቡ እና ምን እያወራሽ ነው። እህታችን ብርቱካን ያንቺ መናገር ሳይሆን ዮኒ በዚህ ልክ ትዕግስት ኖሮት ማዳመጡን የገረመኝ ዮኒ ሲያዳመጥ ራሱ ልቡን እያለው ነበር እያቅለሸለሸው እንዳዳመጠ ያስታውቃል። ገድሏን ስትጀምር እግዚአብሔር እጄ በእጅሽ ላይ ሆኗል አላት። መቼኔ አላት ከ13 ዓመት ከ14 ዓመት በፊት ከዛ ምን አለች እሷ በፍጹም ለእኔ ይሄ የሚገባ ነገር አይደለም ብላ የትህትና ድራማዋን ሰራሽ ማለት ነው። ከዛ ግን እግዚአብሔር ኖ ኖ ኖ ፈውሴን ባንቺ ላይ አድርጌያለሁ ብሎ የዛሬ 13 እና 14 ዓመት በፊት እግዚአብሔር ፈውስን በእጅ ላይ አደረገ ያለች ጥያቄ አንድ ለነብይት ብርቱካን የዛሬ 13 ዓመት እግዚአብሔር ባንቺ ላይ የፈውስ እጁን ከጫነ ምን ያህል አይነስውሮች በሩ? ምን ያህል አንካሶች ዘለሉ? ምን ያህል ጎባጦች ቀኑ? በየሆስፒታሉ ያጣናቸው ትልልቅ የሆኑ ሰዎችን እጅሽ ላይ ያለው ፈውስ ለምን አላዳናቸውም? ለምን አልፈወሳቸውም? እኛስ የዛሬ 13 እና 14 ዓመት አንቺ እጅ ለጫኖን ፈውስ ለምን አላወቅነውም? ያወቅንሽ እኮ ጠቅላይ ሚኒስትር አብይ አህመድ ላይ ስትጸልይ ነው፣ የዛሬ አምስት ዓመት፣ ስድስት ዓመት የምናቀሽ። ማለት እኔ ድፍረታችሁ ነው የሚገርመኝ። ያውም ደግሞ አደባባይ ላይ ወታችሁ እንዲህ አይነት ነገር የናንተን ስታወሩ ልክ ነው። እኛ ግን ቅዱሳን ጻድቃን ሰማዕታት እንዲህ አይነት ትሩፋትና ገድል አድርገዋል ስንል ጆራቹን ያማችዋል፣ ልባችሁ ይደክመዋል። ግን እናንተ ግን ስትናገሩ አታፍሩም? ያውም እግዚአብሔር እጁን አንቺ ላይ ጭኖ በዚህ ዘመን ማለት ነው። ሌላ ደግሞ ሆናሽ እኔ እኮ ምንም አላቅም አልሹ እግዚአብሔርን በዛን ጊዜ እኮ ገጠሬ ነኝ እንዴ ገጠሬ ነኝ። የገጠር ከተማ የሚባል ነገር አለ እንዴ? እግዚአብሔር ለመሾ ነው የገጠር ሰው ምንም አያቅም እያልሽ ነው። እግዚአብሔር ለልዩ ጸጋ የሚጠራቸውና የሚመርጣቸው ሰዎች እንደውም ከእንደዚህ አይነት የዋሃና ምስኪን አካባቢ የሚመጡትን ሰዎች ነው። አዳመጥሽ የነበረው ዮኒ እጅግ ሼም ይዞት ላለማቋረጥ ይቻል አላቅም ልቡን እየደከመው ቢሆን እየደበረው ቢሆን ማቋረጥ ስላልፈለገ እንዳዳመጥሽ ዮኒን ለብዙ ዓመት እዚህ ሚዲያ ላይ እንደሚያቅሳው ተረድቸዋል። ዮኒ አሁን አንተ በቅርብ ፕሮቴስታንት የወንከው አባታችን አቡነ ገብርኤል በሰበኩት ስብከት አዎ ዓለም ሁሉ ቤዛ ኢየሱስ ብቻ ነው ስላሉኝ፣ ያ ትምህርት ገብቶኝ ከዚህ በኋላ ለአንድና ለመጨረሻ ጊዜ ጴንጤ ወኛለው ብለ ነግረህና በእኚህ አባት ትምህርት ነው ጴንጤውን ቀው እኚው አባት አንድ ትምህርት አስተምሯል። ልጋብዘ ይሄው በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነቢይ የለም። አራት ነጥብ ነቢይ የለም፣ ነቢይነትም የለም። ነቢይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከአራት መቶ ዓመት በፊት ነቢይ የሚባል ነገር የለም ብለው ተናግሯል። እንግዲህ እሳቸው ትምህርት ከሆነ አንተን ያስፈነጠጠ፣ እንግዲህ እሳቸው ነቢይ የለም ብለዋል። አንተስ ነቢይ ያለ ብለ ታምናለን። ወንድሜ የሆነው ሆኖ እህታችን ብርቱካን፣ የዛሬ 13 ዓመት የተሰጠሽን ፈውስ ምን እንዳደረግሽበት በቃ ደስ ይለኛል። ጉዳችን ነው የሚመስል ነበር። ጉዳችን አኩሪ ተማራችሁበት አዲስ ነገር ምን ሰማችሁበት? አልተጠራጠርም። በቀጣይ ባሪፍ እና በአስተማሪው ደስ ከምንገናኝ በደስ እግዚአብሔር ከእናንተ ጋር ይሁን። ላይክ